አሊያ ለልጇ ብላ አማራጭ በማጣቷ ምክንያት ሳትፈልግ ተገዳ ጂያንን እያገባችው ነው። ዛሬ ሰርጋቸው ነው። ሁለቱም ባልጠበቀ ሁኔታ ሰርጋቸው ቤት ውስጥ ሲደገስ በርካታ ታዳሚዎች መጥተው ነበረ። በመካከላቸው የቆመችው ወይዘሮ ሰዳከት ሆን ብላ አልያን ለማበሳጨት ብዙ ነገር ስታደርግ ነበረ። አሁን ደግሞ ልጅ እፈልጋለሁ እያለች ነው። በትንሹ በህፃኑ ጂያን ፊት ሆና የልጅ ልጅ ጠብቃለሁ እያለች ስትናገር አሊያ በጣም ነበር የገረማት። ለማመን እየከበደ ነበረ። ጂያንም ቢሆን እናቱን በቃሽማ በቃሽ እያላን ነው። ነገር ግን ህፃኑ ጂያን እናት እናቱን ይመለከታል፣ ምንም እየገባው አይደለም። ሰዳከት አው ልጅ ይፈልጋለሁ እያለች በፍጹም ሀሳቧን እንዳልቀየረች ድጋሚ ትናገራለች። አሊያ እየዞረባ ነው፣ አሊያ በጣም እየጨነቃ መጣ። ምንድነው የምታወሩው? ምንድነው የምትይው ትላታለች። እንዲህ እንዲ እያሉ ሰርጉ አሁንም እንደቀጠለ፣ ፍጠጫው እንደቀጠለ ድጋሚ ሰዳከት የሆን ነገር ልትል ነው። ነገር ግን በአንድ በኩል አሊያ በቃሽ በቃሽ፣ ወይዘሮ ሰዳከት እባክሽ ስትላን ነበረ ፈጣሪ ትዳራችሁን ይባርክላችሁ። እሺ ሌላ ምንም አለለም ብላ ዞር ልትል ነው። ከዛ ወዲያው ነበረ ካያ እንዲሁም ናሬ ህፃኑ ጃንን እያቀፉት የነበረው በተለይ ደግሞ ካያ ጃንን አቅፎት አይዞህ እያለው ነገር ግን አሊያ ወይኔ ልጄ ወይኔ ልጄ ትላለች። ከዛ ሰዳከት ትመጣና ከካያ ጂያንን ትቀበለዋለች። ህፃኑን ከተቀበለችው በኋላ አያቴ ምንድን ነው ግን እዛ ጋ ቀደም ያልሽው ልጅ ፈልጋለሁ ምናምን ነገር ያልሽው አያቴ ሌላ ልጅ አለ እንዴ አላት። ምን ችግር አለው በዛውም ወንድም ታገኛለ አብራው ትጫወታለ ብቸኛ አትሆንም እያለችው ነው። እሱ ግን አራኔ ወንድም አልፈልግም ብሎ ሲናገር አለ አላ ድንገት መጣች። ከመጣች በኋላ አንድ ጊዜ አንድ ጊዜ ብላ ልትቀበላት ነበረ። ቆይ አንዴ ከልጅ ልጅ ጋር አውሮች አልጨረስኩም አልጨረስኩም አንቺ ራስሽ ቆይ አንዴ ብላ እያስቆመቻ ነበር። ሰላከት አም አምጪ ልጄ ብላ ልትቀበላት ነው። ከዛ ጂያ ቆይ አንዴ ቆይ አንዴ ብሎ ተቀበላት። ከዛ እየወረደው ነበረ። የኔ ልጅ እያለች አላ ልጅዋን እያቀፈችው ነበረ። እማ እኔ ሌላ ወንድም አልፈልግም፣ ይወልሽ ወንድም አልፈልግም፣ እህትም አልፈልግም። ምን ሊፈጠር ነው አሁን? ምንም አልገባኝም እኮ እያላን ነበረ። እሷ ግንባሩን እያሳመችው አውቃለሁ፣ አውቃለሁ የኔ ልጅ፣ አይዞ፣ አይዞ እንደዚህ አይነት ነገር መቼም አይፈጠርም። አንተ ብቻ ነህ የኔ ልጅ እሺ አንተ ለእኔ ሁሉ ነገሬ ነህ፣ ምንም ችግር የለም እንዳታስብ፣ እንዳትጨነቅ እያለችው። ጂያን ወደ እናቱ ዞር ብሎ እማዬ ምን እያልሽ ነው ያለሽው? ምንድነው የምታደርግ? ይቆያ አንቺ ሲላን ነበረ። አዎ አዎ፣ ደስተኛ ትዳር ውስጥ ለመኖር ልጅ ግዴታ አስፈላጊ ነው። ምንድነው ልጅ አልፈልግም ልትል ነው እንዴ? እባክህ ግን ልጅ ይፈልጋለሁ። አዎ መብት አለኝ መብት የለኝም እንደ መጠየቅ ስትለው፣ እማዬ በቃሽ ይላታል ጂያን። አድረገልኝ ገረ ልጅ በረከት ነው፣ የትዳር በረከት ነው። እሺ እያለችው ነው። እማዬ በቃ በቃ፣ ወደ ውስጥ ግቢ ይላታል። ትታቸው ገባች። ጂያን በአንድ በኩል ወደ ህፃኑ እየቀረበ እና ወደዚህ ና ወደዚህ ብሎ እያቀፈው ነበረ። ምንም እንዳታ ልታስብ አንተ ሁል ጊዜ የኔ ልጅ ነው የምትሆነው። ምንም እንዳታስብ ሌላ ልጅ ከየትም አይመጣም ይለዋል። ቃል ትገባልኛለህ ይለዋል። ሕፃኑ አዎ ቃል እገባልሃለሁ ብሎ ቀጥታ ለከድር ሰጠው። ከድር አቅፎት እየወሰኑ ነበረ። እንዲህ እንዲህ እንዲህ እያለ ሰርጉ ቀጥለዋል። አሊያ ገና ካሁኑ ጭንቀት ውስጥ ገብታለች። በድንገት ሚኔ መጣች። ሚኔ ወደ ሁለቱ ጥንዶች ቀረበችና መጀመሪያ ነበረ አሊያን እንኳን ደስ አለሽ ያለቻት። ከዛ ጃንን እንኳን ደስ አለ አለችው። እሷውን ከፍቅረኛው ጋር ሲፋጠጥ እየደነገጠ ነበረ። ሚኔም ብትሆን ቀስ ብላ ራቀቻቸውና ወደ ቤት እየተመለሰች ነው። ከሳታቶች በኋላ ሁሉም ወደየቤቱ የቤቱ ገብተዋል። ሰዓቱ ሄዶ መሽተዋል። ቀጥታ እነ ኦሞ ወደ እነ አሊያ አዲሱ መኝታ ክፍል ገብተው አልጋ እየነጣጠፉ ብዙ ነገር ሲያስተካክሉ ነበረ። ፓኪዜ አብራትናት። አቤት አቤት፣ አሁን ለአሊያ የመጣላት ስጦታ እኮ እስኪ እስኪ እንየው ትላታለች። ብዙ ስጦታ ከዛ ደግሞ ወይዘሮ ሰዳከት ቀይ የሌሊት ልብስ አስቀምጣላን ነበረ። ይህንን ቀሚስ ፓኪዜ ስታዩ ወይዘሮ ሰዳከት ግን ምርጫ ተቀበታለች። ይሁ ይሁ ይህን ቀሚስ እኔ ግን ማያደርገልን ገርሽ ልንገርሽ፣ ይሄ ጋብቻ የውሸት ነው ስተ ነበር። ምን አገባሽ ምን አገባሽ አስቀምጫ አስቀምጫ አያገባሽም ስራታለች። አሊያ ደግሞ ልጇን እያስተኛች ነበረ። ልጇን እያስተኛች ከዛ ብዙ እያሰበች ነው። ከዛ ቀጥታ ወደ ባሏ ፎቶ እየተመለከተች ነው። የባሏን የሞቶን የቦራን ፎቶ እያየች ነው። ፍጥጥ ብላ ገርሟት ካየችው በኋላ በጣም አዝና ከልጇ መኝታ ክፍል እየወጣች ነበረ ከዛ በድንገት ኦሞ አፓክ ፓኪዜ ያገኘዋት ወይዘሮ አሊያ እንኳን ደስ አለሽ እያሏን ነበረ። አሊያን ብትሆን አመሰግናሉ አመሰግናለሁ ትላቸዋለች። ያ ወይዘሮ አሊያ ቀጣይ የምተኝበትን ክፍል አዘጋጅተንልሻል። የአቶ ጂያን ክፍል በደንብ ተዘጋጅተዋል ሲሏን ነበረ። እሷ ግን ተናዳ ቀጥታ እሱ ክፍልም አልተኛም ብላ ወደ ራሷ መኝታ ክፍል እየመጣች ነበረ። እሷ ወደምተኛበት ክፍል እየመጣች በአንድ በኩል ፓኪዜና ኦሞ ወደ ቤታቸው ሲመጡ፣ አይ አይ አማዬን አንድረገልን ገርሽ ይሄ ትዳር ምንም እንደምናስበው ውሸት ነበር ትላታለች። ፓኪዜ አያገባሽ እኮ ሲጀመር ለምድ አንች ልጅ እንዴ ልታስባርርኝ ነው እንዴ? ከስራዬ ትላታለች። እማዬ ምናልባት ሰዳከት ይህን ነገር ካወቀች ምን ሊፈጠር እንደሚችል ግን ታውቂያለሽ። ሰዳከት ብትሰማ ጉድ ነው የሚፈነዳው፣ ጉድ ነው የሚሆነው ስትል ነበረ። አንች ልጅ ይሄ ምላስሽ አንድ ቀን ጉድ ይሰራሽ፣ አልታያለሽ፣ ታያለሽ። ይሄ ምላስሽ ችግር ውስጥ ካልከተተሽ ትላታለች። ቆይ ሴት ልጅ ተገዳ ትዳር ውስጥ ገብታ እንዴት ነው የምትኖረው? ይሄ ደግሞ ምን የሚሉት እስር ቤት ነው ትላለች። ፓኪዜ እናቷ እየተቆጣቻት ነው። አለ ደግሞ በቀጥታ ወደ ተዘጋጀላት ክፍል መጣች። ወደዚህ ክፍል ስትመጣ ባዶ ነው። ከዚህ ቀደም ጂን የሚተኛበት ክፍል እንደሆነ ተነግሯታል። ከዛ የተላከላትን ስጦታዎችና ልብሶች እያየች ነው። ከዛ ድንገት አንደኛውን ስትከፍተው ቀይ ቀሚስ እያየች ነበረ። ሰዳከት ሆን ብላ እንዳስቀመጠችው ገብቷታል። ወስዳ ትቀደዋለች። ብጭቅጭቅ ካረገችው በኋላ ተናዳ በቀጥታ እየወጣች ነበረ። ወደ ራሴ ክፍል መጥቼ ነው ማድረው ብላ እየመጣች ጃን፣ ባንድ በኩል ወደ እሱም ወደ ክፍሉ እየመጣ ነበረ። ድንገት አሊያን እያያን ነው። እሷ ፈጠን ፈጠን እያለች እየተራመደች ወደ ክፍሏ ቀረበችና በሩን ለመክፈት ሞከረች። በሩ ተቆልፏል። ከዛ ድንገት ሰዳከት መጣች። በሩ አይከፈትም። ምናልባት ወደ ተሳሳተ ክፍል ክፍል ነው የመጣሽው። ይሄው ቁልፉ ብላ እጇን እያሳየቻል ነበረ። ምናልባት እዚህ ላይሆን ይችላል። ከዚህ በኋላ ማደር ያለብሽ ያንቺ ክፍል ከባልሽ ጋር ነው። ምንድን ነው ልጅን እኳ አግብተሻል እኮ መተሽ ብቻሽን ዚልተኝ ነው እንዴ ብላ የጠየቀቻት አሊያ በጣም ተናዳ፣ በሌኦና ሰዳከትን እያየቻል ነበረ። ሰዳከትን በጣም ተናዳ ነው የምታያት። ሁለት ሴቶች ተፋጠዋል። ይሉሽ የኔ ልጅ የምታድረው ከባሏ ጋር ነው። ቦቷ ከባሏ አጠገብ ነው። አብራቸው ነው የምታሩት። እንደዚህ የሚባል መቅበጣ አይሰራም ስትላን ነበረ። አሊያ ልታለቀስ የደረሰችው እስካገባሽ ድረስ የሚጠበቅብሽን ግዴታ ትፈጽሚያለሽ እያለቻት አሊያ እያቅለሸልሻት ነው። አሊያ በፍጹም ያልጠበቀችው ማአት ሁሉ እየመጣባን ነው። በፍጹም እሷ ይህንን አትቀበለው። ምን ማለት ነው? እኔ ካንቺ ግልሽ መጨቃጨቅ አልፈልግም፣ ግን እኔ አንድ ግዴታ አለብኝ። የእኔ ግዴታ ልጅ የመጠበቅ ነው። ከእናንተ ከእናንተ አይነት ሰዎች ብላ ስትናገር ድንገት ጃን ብቅ እያለ ነበረ። ጃን ወደ እነሱ እየቀረበ፣ ታውቂያለሽ እኔ ምንም ብታረጊ ምንም ተስፋ አልቆርጥም። እሺ ምንም አታመጭ እያለቻን ነው። ጃን አጠገባቸው መጣ። ምን ሆናችሁ ነው እያለ ነበር። መላቸው ቆመው በአንድ በኩል ሰዳከት እጇን ዞር ብላ ታየዋለች። ከዛ ጃን የአሊያ እጅ እየያዘ ነበር ነኝ ብሏት ይዞ እየወሰድ እየወሰዳ አልነበረ ሰዳ ከታያቸዋለች። ሁለቱም ወደ መኝታ ክፍላቸው መጦ ሲመጡ አሊያ ተስማምተን ነበረ። ተስማምተን ነበረ። እዚህ ነው ክፍላችን። የእኔ ክፍል እዛ፣ የአንቺ ክፍል ደግሞ እዚህ። አንድ ቤት ውስጥ እንደምንኖር ተስማምተን ነበረ አላት። ግን እናት እያሾፈችብኝ ነዋ። ተመልከት ምን ይዛልኝ እንደመጣች ዛሬ። ምንድነ ምንድን ነው ስትል ነበር። ይገባኛል። ተረጋጊላታል አይገባም አይገባም። አንተ ይሁል ይህን እያየው ዝም ማለት አልችልም። ዝም እንድል ነው እንደምትፈልገው? ራሷ እኮ ናት ምትቆሰቁሰኝ። ራሷ እኮ ናት። ምን ማለት ነው እስከ ተጋባሽ ድረስ ከጃን ጋር መተኛት አለብሽ ምትለኝ? ለምን ሲባል ነው? ለምን ሲባል ነው? ይህ ስምምነታችን ውስጥ አልነበረም። እንደዚህ አልተስማማንም ነበረ። እንደዚህ አልተባባልንም ነበረ። እኔም አገባ ለልጅ እንደሆነ ነግር ነበረ ትክክል። ለኛ አለ ይሁን። እኔም መቼም ቢሆን የአንተ ሚስት አልሆንም ስትለው ነበር። ምንድን ነው የምታወሪው? ምንድን ነው የምትዩ እንዴ? እንዲህ አርጊ ብሎ የጠየቀሻል እንዴ? አላት። ታዲያ ይህ ምንድን ነው? ምንድን ነው የት ለዋለች? የቀደደችውን ቀሚስ እያሳየች፣ አሊያ፣ በእኔና ባንቺ መካከል ስምምነት አለ። ሁሉንም ነገር በስምምነት ነው ያደረግ ነው። እማዬ ግን ይህን አታውቅም ይላታል። እንዲ ጃን፣ ምን ሆነ ነው? ቆይ አንተ እንዲ አብሬህ እንደምተኛ አድርጋ እኮ ነበር ስታወራ የነበረው። ትንሽ ክብር የሚባል ነገር የለም እንዴ? አለችው። እኮ በቃ ምንም የምታውቀው ነገር የለም። ለዛ ኔ የምታደረጉ፣ አልኩሽ እኮ። ምን የምታውቀው ነገር የለም። ተረጋጊ። ለምድሮ አንቺ እንደ ልጅ የምትሆኘው ስትራ ነበር ምን ማለት ነው? ምን ማለት ነው? በዴኒስ ፊት እንዴት እንደዛ ትናገራለች? ልጅ ፈልጋለሁ ምናምን ነገር ትላለች እንዴ ምን ማለት ነው? ቆይ እሷ ለልጅ ልጁ አስበና አታስብም እንዴ ልጁ አይምሮ ይጎዳል ብላ አታስብም እንዴ? የልጁ አባት እኮ ሞቷል እኮ ምን ማለት ነው እንዴ? እናቱ ደግሞ እዚህ ጋ አጎቱን እያገባች ነው። ከዛ ልጁ ትወልዳለች ምናምን ይባላል። ምን ማለት ነው? ምን አይነት አዙሪት ነው ይሄ? ቆይ እኔ በፍጹም ይሄን አላምንም። ይሄን አላምንም። በጣም የሚያሳፍር ነገር ነው። እናት ትክክለኛ ነገር አልሰራችም። ልጄን ጥሩ ሁኔታ ውስጥ ለሚያስገባቸው በጣም ይደብራል ስትለው ነበረ። በቃሽ፣ አውቃለሁ፣ ይገባኛል፣ በቃሽ ግን አሁን ይበቃሻል እያላን ነበረ አይ እኔ እዚህ አልቆይም፣ እኔ እዚህ አልቆይም እንደሆነ እኔ እዚህ አልቆይም። እባክህ የለመንኩ ነው፣ ቁልፉን ስጠኝ። ቁልፉን ስጠኝና ሄጄ ልተኛ መኝታ ክፍሌ አለችው። አይሆንም እዚህ ትቆያለሽ፣ አሊያ እዚህ ነው የምትቆየው እያላን ነበረ። እሺ ዞር በል እሺ፣ ወደ ልጅ ክፍል ሄዳለሁ ስትል ነበረ አሊያ። የተማት ሂጂ እዚህ ነው የምትሆኘው ብሎ መንገዱን እየዘጋባን ነበረ ጂያን። ከመንገድ ዞር በል ትለዋለች አሊያ። አንቺ ብልህ ሴት ነሽ አደለሽም እንዴ ነሽ። ስለዚህ እማዬ እንዴት አድርጋ ጭንቅላትሽን እንደምትጠቀምበት አስቢበት፣ እሺ ከዚህ በኋላም ትጠንቀቂ። እሷ እንደዚህ ናት። በቃ እማ ትጠንቀቂ ሆነ ትጫወትብሻለች። ደካማ ጎንሽን ካወቀች ትቀልድብሻለች፣ ትጫወትብሻለች ስለዚህ ጠንቀቂ በቃ እያላት ነው። አሊያ ግን እየፈለገችን ታምጣ፣ እየፈለገችን ታምጣ፣ ምንም ታርግ፣ ምንም ታስብ፣ እኔ አልፈራም፣ አያገባኝም፣ አልፈራም ስት ነበረ። አሁን እንዳፈሪ፣ እንዳፈሪ ግን እየለምኩሽ ነው። አሁን መውጣት የለም እሺ። እማዬን ማሳመን አለብን። የእኛ ትዳር እውነተኛ እንደሆነ ማሳመን አለብን። አለበለዚያ ሁሉም ነገር የማይሆን ነው አላት። እሷ እያለቀሰች ነው። ይኸውልሽ ሁለታችንም የምን ሁኔታ ውስጥ ነው የምንገባው? ትክክለኛ ጋብቻ እንደሆነ ማሳመን አለብን። እኔ እዛ ክፍል ሆናለሁ፣ አንቺ እዚህ ትሆኛለሽ። በሩ እንደተዘጋ ይቀራል። ምንም የሚያገናኘን ነገር የለም። ለምድሮ የምትታወቂው ምንም እኮ አልገባኝም እኮ። ምንም የሚያገናኘን ነገር የለም ሲልሽ የማይባል ነገር እንድል ያስገድልሽ ነው። ግን በቃ ቆይ፣ ሲጀመር እኔን አንቺን እቀርብሻለሁ? ተጠግቼሽ አውቃለሁ? ምንድን ነው የምታስቢው? ቆይ እንዴት ነው የምታስቢው? እያላን ነው። ወደ ሌላ አቅጣጫ ዞር ብላ ትመለከታለች። አአ አልችልም እባክህ፣ ለኔ በጣም ከባድ ነው፣ ለኔ በጣም ከባድ ነው ትሏለች። አዎ ይገባኛል፣ ከባድ ነው። ግን ደግሞ ታውቂያለሽ ከዚህ ከባሰ በጣም የበለጠ ከባድ ይሆናል። ምንድን ነው ለእኔም እኮ ተመሳሳይ እኮ ነው፣ ተመሳሳይ እኮ ነው፣ ለእኔም እኮ ከባድ እኮ ነው። አማራጭ ስላጣሁኝ ነው። ይኸውልሽ ዛሬ ምሽት ሌላ ቦታ ይጃራለሁ። አንቺ በሰላም እዚህ ተኛለሽ፣ እሺ? ተስማማ አይደለም። መረበሽ የለብሽም። ይሄው ምናልባት እሱ ቀሚስ ደብሮ ሎሽን ላይ ያለው ይሄው፣ ሌላ ቢጃማ ነው ብሎ ሰጣት። ይሄው በጣም ይቅርታ ለጊዜው ያለው ይሄ ነው፣ ይሄ ልበሺ። ለማንኛውም በቃ ጠዋት እንገናኛለን ማለት ነው ብሏት እየወጣ ነበረ። በሌላ በኩል ካያ በፍቅረኛው ዜሬን ናፍቆት እየተብሰለሰለ ነው። ሲደውልላት ስልኳ አይሰራም ቴክስት እየላከላት ነው፣ እባክህ ስልክሽን አንሹ ብሎ። ከዛ ቀጥታ ጂያን እየወጣ ወንድሙን አገኘው። ወንድሜ የት ልትሄድ ነው እያሉ ነበረ። እባክህ ትንሽ ዞር ዞር ልበል ይለዋል። ምን በሰርግ ቀን ልትሄድ ነው ብሎ እየጠየቁ ነው። ከሀያ ምን የሚያውቀው ነገር የለም። ጂያን ምንም ሳይመልስለት ትቶት እየሄደ ነበረ። ጂያን እየበረረ የመጣው ቀጥታ ወደ ፍቅረኛው ቤት ነበረ። በሯን አንኳኳ። ሚኔ በሩን ስትከፍትለት እሱ እንደመጣ ስታይ በጣም ነበር ደስ ያላት። ደስ ብሏት እጁን ይዛው ወደ ውስጥ እየገባች ነበረ በሌላ በኩል ልተኛ አልተኛ ብላ እያሰበች ነው። አልጋው ላይ መተኛት ግን አልሆነልሽ አላት። አነስ ያለች ሶፋ ጥግ ላይ ያለች እሷ ጋር ሄዳ ተጠግታ አረፍ እያለች ነበረ። አሁን ጂያን እንዲሁም ሚኔ አንድ ላይ ናቸው። ሚኔ ዛሬ እንዳትመጪ ብዬሽ ነበረ፣ በሰርጉ ላይ መታየት የለብሽም ብዬሽ ነበረ ለም መጣሽ ብሎ እየጠየቃ ነው። እየጠጣ ሁለቱም እየጠጡ ነበረ። ዝም ብዬ መጣኝ፣ በቃ ዝም ብዬ በአይኔ ብዙ ማየት የምፈልገው ነገር ነበረ እና አየው። ምን ችግር አለሁ፣ ቀላል ይሆናል። እንደውም እኮ ብዙ ጥያቄ ከማበዛብህ እንኳንም በአይኔ አየው። ስትሮ ነበረ። አይ ጥሩ ስሜት እየተሰማኝ ግን አልነበረም። አዎ በጣም ከባድ ነበረ እንደነበረ ታውቂያለሽ። ይህ ጋብቻ ለምን እንደሆነ አላማው አላት። ግን ታውቃለህ አሊያ፣ እኔ እናንተ ፍቅረኛሞች እንዳንሆን ትፈራልህ እንዴ አለችው። በፍጹም ማወቅ የለባትም የማን ነገር ነው አላት። አይ ምልህ፣ ጋብቻችሁ የወረቀት ብቻ ከሆነ እኔ እናንተ አንድ ላይ መሆናችን ምንም ችግር የለው። ምን ነው ትፈራታለ እንዴ? ችግር ያለው ይመስላል አለችው። ዝም ብሎ አንገቱ እንዳቀረቀረ ቀረ። ምልህ፣ ያውላ ነገር አድርጌላት ሆስፒታል ውስጥ እንደዛ እንድትድን አድርጌ ብዙ ነገር ተባብሪያታለሁ። ታዲያ ምንድን ነው በማለት ጠየቀችው። አታውቅም፣ ማወቅ የለባትም። ታይቶ ይቅርብሽ፣ ይቅርብሽ ማወቅ የለባትም አላት። ገረማት አየችው። ቆይ አንተ ከሷ ፍቅር ብይዘስ አለችው። ሚኔ ግን ምን ጥያቄ ነው የምንጠይቅው? ምንም እየገባሽኝ አደለም። ቆይ በሰርጌ ዕለት አንቺ ቤት ድረስ መጥቼ እያመሸሁ የምር የምር እንደዚህ ብለሽ ትጠይቂያለሽ እንዴ? ሲላን ነበረ። ደንገጥ ብላ ታየዋለች። አይ አልገባኝም እኮ ምናልባት ፍቅር ብይዘ ብዬ እኮ አለችው። መቼም ፍቅር አይዘኝም መቼ እያላት ይጠጣል። ፈገግ ብላ እያየችው ነበረ። ብዙ ታስባለች። ሚኔ ከዚ የባሰ ነገር እንዳይመጣ የሚል ስጋት ገብቷታል። ታዲያ ማን ነበር ግን አሊያን እንደዛ በሽጉጥ እየመታት ብላ ጠየቀችው። አላውቅም አላት። ነው እናት አለች። ደነገጠ። እናቴ ምን ምን ሆነች? እያላ ነበረ። እናትህ ቅድም ልጅ እፈልጋለሁ ስትል ነበር ሰምታታለሁ፣ አይደለ አለችው። አዎ አዎ፣ ዝም ብላ ነው እሷ ሲል ነበረ። አይመስለኝም፣ አይመስለኝም ይሄ እንደ ቀልድ የሚጀመር ነገር በፍጹም አይዋጥልኝም ትለዋለች። በአንድ በኩል ሻሂን ቁጭ ብሎ ፊልም እያየ ነው። ፊልም እያየ በማል በማል አንዳንድ ሮማንቲክ የሆኑ ትዕይንቶች ሲታዩ የሚያስታውሰው የራሱን ህይወት ነው። ናሬ ናት የሱ ህይወት። ናሬ ከአመታቶች በፊት የሚገርም ፍቅር ውስጥ ከታው ነበረ። ሁለቱም የሚገርም ፍቅር ውስጥ ነበሩ። የሆነ ቀለበት አምጥታ እየሰጠችው ነበረ። እኔ እናንተ መቼም ቢሆን አንለያየ፣ ሁልጊዜም ጊዜም ቢሆን እንደተፋቀርን እንኖራለን ስትለው ነበረ። ሁለቱም እንደማይለያየው ቃል እየተገባበው ይህን ቀለበት ስሰጠው፣ እሱም እያደረገው አሁን ይህንን ቀለበት ያስታውሰዋል። ሁለቱም በወቅቱ አብረው እየተጫወቱ ነበረ። ቀለበቱ አሁንም ቢሆን ጣት ውስጥ አለ። የፈለገ በቤተሰቦቻቸው መካከል መቃቃር ውስጥ ቢገቡም ነገር ግን አሁንም ቢሆን መካከላቸው ፍቅር አለ። ናሬም ብትሆን አልጋዋ ላይ ጋደም ብላ የምታስበው የእሱን ፍቅር ነው። ከእሱ ጋር ያሳለፈቻቸውን ጊዜያቶች ባሏ ገና ከሆኑ እየጠላችው እየመጣች ነው። ኦስካን ሻወር ነገር ወሰድ አርጎ ወደ እሷ እየመጣ ነበረም። ራሱን እያደራረቀ ከዛ ቀስ ብሎ አልጋው ላይ እየወጣ ጋደም አለ። ከዛ ተመለከታት። እኔ ምልሽ ሻሂን ለምንድነው ዛሬ ሰርጉ ላይ ያልመጣው አላት። እንዲህ ሲላት እኔ እንጃ አላውቅም አለችው። እንዴ ይችላል ስትለው፣ ምናልባት እናተች ላይ ስለጠቀመባት ይሆን ብሎ ጠየቃት። እኔ እንጃ አላውቅም፣ እንዴ ሊሆን ይችላል ትለዋለች። እንደዛ ትኝ እንደዛ እኔ ኮ ለማወቅ ፈልጌ ኮ ነው። ማለት ምንድን ነው አሁን? እኔ እንደዛ ባረግ ኖሮ ካዲነ ብለሽኝ ድጋሚ አይኔን እንኳን ንታ የነበረ ምልሽ እንደው ትራሪልኝ ነበረ አላት። እስካ ምን ጥያቄ ነው የምጠይቀው? ምንድን ነው የምታወራው? ምን ፈልገ ነው አለችው። አይ ዝንብዬ ኮነው ነው ለማወቅ ፈልጌ ኮ ነው፣ እንደው ዝንብዬ ሲያሳስበኝ አላት። ቶ አታስበው ታዲያ አታስበው፣ በቃ ይሄ ጥያቄ ድሮ ጥያቄ ነው። ምንድን ነው እንደገና ነገር እያመጣ እኔን የምታበሳጨኝ? አለችው። እሺ በቃ ያ እኔ እንኳን ለማወቅ ፈልጌ ነበረ ይሁልሽ ናሬን ፍቅራው ልክ ነሽ አንቺ ልክ ነሽ፣ ሁሌም ቢሆን ይቅርታ በቃ ብሎ ቀስ ብሎ ጉንጫን እየሰማን ነበረ። ቀስ ብሎ ለስለስ አርጎ ሲሰማት አአ አአ ልጁ እንዳይወርድብኝ አትጫነኝ፣ እነሱ አትጫነኝ ትለዋለች። ገና ለገና ሲሰማት አለይ ሊወጣብኝ ነው ብላ በጣም ፈራች። ከዛ ካያት በኋላ ነው እንዴ እሺ በቃ ይቅርታ ይቅርታ በቃ ደናደሪ ብሎ አተኛ። አሁንም ቢሆን እሱን እያራቀችው እንዳለ አይነት ስሜት እየተሰማው ነው። መብራቱን አጥፍቶ ሊተኛ ይታገላል። ናሬን ብትሆን እንቅልፍ እንዲወስዳ ስትታገል ነበረ። በሌላ በኩል ጃን በጠዋት ወደ ክፍሉ መጣ። ሲመጣ አልጋው ባዶ ነው፣ ማንም የለም። ጭራሽ አልተገለጠም። ዞሮ ሲል አልያ ሶፋ ላይ ጠፍጠፍ ብላ ተኝታለች። ግራ ገባው። የሆነ ጨርቅ ነገር ይዞ መጥቶ እየደረበላ ነበር። ምን እያረክ ነው? ዞር በል ትሏለች። ኧረ እንዳይበርድሽ እየደረብክልሽ ነው። በነገራችን ላይ ፒጃማው በደንብ ተስማምቶሻል። ልክሽ ነው ደግሞ እያላን ነበረ። ያው እስከነሰርግ ቀሚሴ ዚህ ላይ ተቀምጬ መተኛት እምቢ ስላለኝ ነው ተገድጄ ነው እንጂ ፈልጌ አይደለም እያለች ነው። ታዲያ ለምንድን ነው አልጋሽ ላይ ያልተኛሽው? ብሎ ጠየቃት። ሲጀመረ እኔ መሬ ሌላ ለ ልተኛ ትችላለሁ። መቼ መቼ ምዛል ጋ ያልተኛም አለች። ግራ ገብቶት እያያን ነበረ ሽ ጥሬው ቁልፍሽ ልጅና ልብስሽን ቀይሪ አላት። ከዛ ቁልፉን ተቀበለችው። ከዛ ቀጥታ ልትሄድ ነበረ። ወደ እሷ እየቀረበ ነው እንዳናካኝ እንዳናካኝ ትለዋለች። አራ ተረጋጊ፣ ልብስ ልውስድ ነው እያለ ቀጥታ ከሳጥን ውስጥ ልብሱ እየወሰደ ልብሱ ሊቀይር ወደ ውስጥ እየገባ ነው። አሊያ በፍጥነት ወደ ልጇ እየመጣች ነው። ከልጇ ጋር እየተጫወተችና እየተላፋች ነው። ድንገት ጃያን መጣ፣ በቀበሉ ቁርስ እንዳታረፍዱ ብሎ ይሄድ ነበረ። እነ ፓኪዜና እሞ ቀጥታ አንሶላ ለመቀየር ወደ መኝታ ክፍላቸው መጡ። ወደ እነ ጃያን መኝታ ክፍል ሲመጡ ምንም እየተፈጠረ ነገር የለም። አልጋው ምንም እንደዛው ነው፣ አልተነካም። ደነገጡ። ነገር ግን የተበጫጨቀውን ቀሚስ እያገኙ ነበረ። አምላኬ ሆይ፣ እማዬ፣ ይሄ ጋብቻ ፌክኖ ብየሽ ብዬሽ ነበር። ተመልከቺ፣ ተመልከቺ ትላታለች። አንቺ ልጅ፣ አንቺ ልጅ፣ ምላስሽና ይብላሽ እያለቻት ነው እናቷ። ከዛ ቀሚሱን አን ይዛው እንዳለ ድንገት ሰዳከት መጣች። ሰዳከት ስትመጣ ስታያቸው፣ አ ምንድን ነው የሆነው ብላ ዞር አለች። ከዛ ፓኪዜ የያዘችውን ቀሚስ አየችው። እስኪ አምጪው ብላ ተቀበለቻት። ስታየው ተበጫጭቋል። ተናደደች። ፓኪዜና መሆኑ ተከተሉ ብላቸው ይዛቸው እየወጣች ነው። ከተወሰኑ ደቂቆ ች በኋላ ሁሉም ሰብሰብ ብሎ አንድ ላይ ቁርስ እየበሉ ናቸው። አሊያ የለችም ጂያንም አብሯቸዋለ አብረው እየበሉ ነበረ አሊያ ቀጥታ ልብሷን ለመቀየር ወደ መኝታ ክፍሏ ስትገባ ልብሶቿ እንዳለ አልጋነ ናቸው ተበጫጭቀዋል። ደነገጠች። ቀረብ ብላ ስታያቸው ተተልትለው ነበረ ማን ሊያደርገው ቻለ ብላ ራሷን ትጠይቃለች። ከዛ በቀጥታ መጣች ሻንጣ ውስጥ ከከተተቻቸው በኋላ እየመጣችና አሊያ ቁርስ ሽንቢ እያለ ጂያን ይጠይቃታል። ወይዘሮ ሰዳክት ምንድን ነው ይሄ ትላለች። ከዛ እሞ ወዲያው ሕፃኑ ይዛው እንድትሄድ እየጠየቀች ነበረ ወዲያው ህፃኑ ጃንን ከወሰዱት በኋላ ወይዘሮ ሰዳክት ምንድን ነው ይሄ ምንድን ነው ብላ እየበተነችው ነበረ ልብሱን ስትበተነው እንዳለ ተበጫጭቋል ምንድን ነው ይሄ ስትላት ካያ ከተቀመጠበት ተነሳ ምንድን ነው ዝቤት ውስጥ እየሆነ ያለው ነገር እያለ ወደ እሷ ይቀርባል የተቀደዱ ልብሶች እንዳለ እያያቸው ነበረ ምንድን ነው ምን ተፈጠረ ከዚህ በኋላ እነዚህ ልብሶች አያስፈልጉሽም አሁን አንቺ የአልቦራ መሪ ሚስት አረለሽ የልጅ ሚስት ኮነሽ አዲስ ልብስ ነው የሚያስፈልግሽ እነዚህን ከዚህ በኋላ መልበስ አትችም ስትላት አልያ አልያ ተረጋጊ ባክሽ እያለ ጀን ይጠቃል እንዴ ልረጋጋ እንዴ ልረጋጋ ለራሴ የሚያስፈልገኝን ነገር ራሴ ነው የምገዛው። ከእናንተ አምስት ሳንተስ አልፈልግም፣ አንድ ገንዘብ አልፈልግም ከእናንተ በራሴ ገንዘብ ነው የምገዛው። ምክንያቱም እኔ ሙያ ያለኝ ሴት ነኝ፣ እናንተ ላይ ጥገኛ አልሆንም። ስት ነበር አንቺ እንዴት እንዴት ነው የምታወሪ? ሚስት እኮ ነሽ፣ የእሱ ባለቤት እኮ ነሽ። ተከበሪ። ይኸውልሽ አንዳንዴ ስናከብርሽ ስትላ ነበረ እኔ ስራ እሰራለሁ። ወይዘሮ ሰዳከት መቼም አልፈራሽም፣ ምንም አታመጭ ብላ እንደዚህ ስትፎክርባት፣ በአንድ በኩል ጅ እባካችሁ ተረጋጉ፣ ተረጋጉ እያለ ነበረ ማለ ገብቶ ሊገላግል። በቃ በቃ፣ አሊያ ይኸውልሽ፣ እኒድኒት እያለ ነበር ጃ ነው ይኸውልሽ የምሰራውን ስራ፣ የማልሰራውን ስራ፣ የማረገውን፣ የምለብሰውን፣ እያንዳንዱ ነገር የሚወስነው እኔ ነኝ። አንቺ አያገባሽም፣ ማንም ሰው አያገባው። እኔ ዶክተር ነኝ። ማሪን ውስጥ መጥቼ እሰራበታለሁ፣ ሙያዬ ነው። ገባቸው አለ ሙያዬ ነው እንደፈለግኩ እገለገልበታለሁ ስትል አሊያ፣ እኔ እናቴን አወራታለሁ አንቺ ዘመ ይበቃል ይላታል። እሷ እኔን እያወራችኝ አለል እንዴ አንተ ምንድነ? ስትለው ነበረ አንድ ጊዜ ፍቀጅልኝ ብሎ ወደ እናቱ ዞር አለ። እማዬ፣ ምንድን ነው ምንድን ነው? ይኸውልሽ እማዬ፣ ከዚህ በኋላ በምንም ጉዳይ ጣልቃ እንዳገቤ ጣልቃ እንድገበ አልፈልግም፣ አለበዚያ ነገሮች ይበላሻሉ እያላል ነበረ አንተ ቆይ ለምነ ለዚህ የምታቀምጣት ገና ከሆ ለምን በፊት የምትሰጣት ምን ማለት ነው? እሷ እኮ ልጅ አላት እንዴ እንደ እናት መሆን አለባት አንዳንድ ጊዜ እንደፈለገች መውጣትና መግባት መሰራት ትችላለህ፣ ብላ ስትናገር፣ ከሀያ አይ፣ ይቅርብኝ ይሄ ነገር ብሎ ትቷቸው ወጣ። ሰዳከት ከዛ አይ ስምሽ ደግሞ በነገራችን ላይ ምንም አልተመቸኝም፣ የሚደብር ስም ነ ያለሽ አለች። ከዛ አለ እንዴ ከስሜ ደግሞ ምን አለሽ ስትራን ነበረ? አዎ ይሄ ስም ይደብራል አሊያ፣ አሊያ የሚባለው ስም እኛ ቤት ውስጥ መኖር የለበት አሊ ነው ስምሽ፣ ካሁን በኋላ አሊ ይል ስምሽ አለቻት። እንዲህ ስትላት አሊያ ተናዳ እየደች ነበረ፣ ጃን ደግሞ እየሳቀ ነው። ማ የመረሽን ነው እንዴ የመረሽን ነው ይላታል። አዎ የምሬን ነው ይል። አንተ የእሷ ጠባቂ ነ ገባረላ። ሁለታችሁም አንድ አልጋ ላይ መሆን አለባችሁ፣ ይሄ የማይን ከሆነ ከባድ ጦርነት ነው የሚነሳው አለችው። ነሳው

ጃን እስኪ መጣር ስጠብቀው ነበረ እንኳን እንደነመጠው ዱባሌ፣ በል በል እግር ልጠብልህ፣ ምን ይሻላል ስተው ነበረ። አሊያ አታካብጁ፣ አታካብጁ እያለ ነበረ። ስማ፣ እንዴት እንደምለብስ ምን እንደምለብስ ማንም ሰው አያገባውም፣ ማንም ሰው ጣልቃ አይገባ፣ ደሞኔን ከመስራት አታስቆመኝም ስለው ነበረ። ተረጋጊ፣ ተረጋጊ መጀመሪያ ይላታል ብለህ ነበር እኮ ራስህ እኮ ብለኸኝ እኮ ነበረ። እኔ ያላስቆምሽ ብለኝ ነበር እኮ፣ ትሰሪያለሽ ብለሽኝ ነበር። ተስማምተን ነበረ። ይህ ነበር ስምምነታችን። አሁን ምን ተፈጠረ? ምነው ፊት ተገለበጠ? ምነው ነው ተቀየርክ? ምንድን ነው እናት ቅድም እንደዛ ስትለይ ምነው ዝም አልክ? ምነው ዝም አልክ ስትለው ነበረ። ትሰሪያለሽ፣ ትሰሪያለሽ ማንም ምንም አያስቆምሽም እንደፈለግ እንደፈለክ ትሰሪለሽ ምንም ችግር የለም አላት። እንደዛ ነው ታዲያ፣ ቅድም በእናት ፊት ለምን እንደዛ ላልክ? ምነው አፍህ ተደፈነሳ? ምን ነው አፍህ ተዘጋ? አለችው። ምክንያቱም እኔ ባልሽ ለመሆን እየሞከርኩኝ ነው፣ ትክክለኛ ባልሽ ለመምሰል እየሞከርኩኝ ነው አላት። ግን አንተ እኔ ባል አይደለህማ፣ ባል አይደለህም እኮ። ባሌ ብትሆን ራሱ አትወስነልኝም የምሰራውና ማልሰራውን ነገር ስትሉ ነበረ አለ። አየሁልሽ፣ ተረጋጊ። እኔ ና አንቺ የምር ባልና ሚስት እንደሆንን ሁሉም ሰው ማወቅ አለበት። በአልቦሮች ፊት ነው ያገባሁሽ፣ ሚስት ያረኩሽ። እባክሽ ተጠንቀቂ፣ ለራስሽ ባታስቢ ለሌላ ሰው አይምሮ አስቢ። ይሄ ነገር መምሰል አለበት። አዎ፣ በመካከላችን ምንም ነገር የለም ግን መምሰል አለበት፣ መምሰል መቻል አለበት ሲላ ነበረ። ከዛ እሷ እባክህ ትሏለች። አሁን እንደዛ ነው። ስለዚህ ከኔ ፍቃድ መጠየቅ አለብሽ። የፈለግሽውን ነገር ታደርጊያለሽ፣ ግን መጀመሪያ እኔ ልወቀው። ምንም ችግር የለም። ሁሉም ነገር ቀላል ነው ሲላት፣ አሊያ ጭራሽ እየባሰባ መጣ። ተው እባክህ እና እያንዳንዱን ነገር ላረክስል ነገር አለው ማለት ነው። እኔ ምን ባሪያ ነኝ? ባሪያ ነኝ? ምንድን ነው በልተናገር ትሏለች። አሊያ ማንም ሰው ምንም ከማድረግ የከለከለሽ ነገር የለም። ማውራው ነገር አይገባሽም እንዴ? ምንድን ነው የምትይቆይ? የፈለግሽውን ነገር ልበሽ፣ የፈለግሽውን ስራ ስሪ። ምንም ችግር የለም ነገር እኔን አስፈቅጂኝ ንገረኝ እኮ ያልኩት ቀላል ስራ እኮ ነው ይላታል። ኧረ ቀላል ነው ቀላል ነው ችግር የለም። እኔ በዝርዝር እነግራለሁ ወረቀት ጽፍልህና ከዛ አንተ ደግሞ ቲክቲክ ራይት ራይት ታረግበታለሽ የሚቻለውና የማይቻለውን ነገር። እንደዛ ነው የሚሻለው፣ ምክንያቱም እኔ ከዚህ በኋላ ያንተ ልጅ ነኝ አደለ ሚስት ሳልሆን ቆይ አሳየሀለሁ ብላ ልትሄድ ነበረ። የልትሄጂ ነው አላት። ስራ ልሄድ ነው ስራ ልሄድ ነው። ስማ ይህንን ላስፈቅድህ እንደ ይህንን ለአንተ ማስፈቅድ አለብኝ ስትለው ነበር። ታዲያ ቢጃማሽን ልብስሽን ነው እንደ የምትሄጂው? እስከነዚህ ልብስሽ ነው የምትሄጂው? ልብስ እኮ የለሽም። ልብስሽን እነ ሙዛፈር ገዝተውልሽ እየመጡ ነው። ትንሽ ብቻ ጠብቂ። ሁሉም ነገር ቀላል ነው። ምንድን ነው የሚያስቸኩልሽ? ቆይ ምንድን ነው የሚያ እያላን ነበረ ምን ማለት ነው ምን ማለት ነው አያገባም አያገባም ምንድን እንደ እና ትልቶ ነው እንደ አንተ ትሯለች። አሊያና ጂያ እንዲህ ቅልጥ ያለ ጭቅጭቅ ውስጥ እየገቡ በአንድ በኩል አሊያ ማንም ሰው አያስቆመኝም ስራዬን እሰራለሁ የፈለግኩበት ሆስፒታል ይጅ እያለች እሺ ችግር የለውም ብሎ እየወጣ ነበረ። በአንድ በኩል እነ ሙዛፍር ውጭ ቆመ ቁርስ ሊበሉ ናቸው። እነ ኦሙና ፓኪዜ አብረዋቸው ነበሩ። ከዛ ድንገት አሊያ መጣች። ወይዘሮ አልበ አሊያ፣ ቅድም ልብሶችሽ ስለተቀደዱ በጣም ነው የማዝነው። ትንሽ እኮ ወይዘሮ ሰዳከት ተረብሻም ተናዳም ነበር ስትላት ችግር የለም ችግር የለም ኔት ችግር የለም ወይዘሮ ኦሙ አታስቢ

ነበረ እንዴት አልነገርከኝም? እንዴት ዝም ትላለህ? ትለዋለች ምን ብዬ ልናገር? እኔ እኮ ያኔ እኮ ወጣት እኮ ነበርኩኝ፣ ልጅ ነበርኩኝ እኮ አይኔን አሳውረው ነበረ። የወንድሜ ሚስት ሆነ ልታበቃ እሷ ግን እኔ ልጅ ስትጫወት ነበረ። በቁሜ እኮ ነው የቀበረችኝ፣ በእፍረት እኮ ነው የቀበረችኝ እያለ ዞር ብሎ ልጁን አየው። ሻይን አንተ ደግሞ እሷ ስለ ነገረች እንዳለ ውሸት ነው፣ እሷ ውሸታም ቀጣፊና ሲጀመር አንድም እውነት የላትም ሲል ዜሬ የከያ ፍቅር አለ ቤተሰቧ እንዲህ መቃቃሩ በጣም እያሳዘናት አንገቷን ደፍታ ቀረች። ከዚህ በኋላ እኔ የምላችሁን ነገር በሙሉ ነው የምታደርጉት፣ ሰማላችሁ? አለ ብሎ እያዘዘ ነበረ ሻይን ዝም ብሎ ያዳምጠዋል። በአንድ በኩል ሻይን ሰዳከት ላይ ስለጠቆመባት ትክክለኛ ነገር እንዳረገ አባቱ እየነገረው ነበረ። እንዲህ እንዲህ እያሉ በመጨረሻ አባታቸው ብዙ ምክር ከመከራቸው በኋላ ከተቀመጡበት ተነስተው ሊሄዱ ናቸው። ወደ ውስጥ ኤጀመል እየገባ ነው። ገና ከመግባቱ ስልክ እየተሰጠው ነበረ። ወደ ደሚር ባይባርስ ደወለ። ደሚር በጠዋት ከአልጋው እየተነሳ ነው። ቁጭ ብሎ እያሰበ ነበረ። ሲደወለለት ወዲያው ስልኩን አነሳ። ሄሎ ደሚር፣ ሁሉም ነገር እንግዲህ እንዳቀር ነው እየሆነ ያለው። በመጨረሻ የአልቦራ መሪ የኒ ልጅ ይሆናል እንደሆነ ጂያን ገና ከሆኑ መሰ መሳሪያና ሌሎች ነገሮች እንዳይዘዋወሩ አድርጓል። ነገር ግን ማንም የሚሰማው የለም። ሁሉም ነጋዴ ይህንን ማድረግ ይፈልጋል። አንተ ምትሆኑ ለ በጣም ብዙም የሚጠብቅ ኃላፊነት አለ የኔ ልጅ የአልቦራ መሪ ይሆናል። አንተስ የባይባርስ ቤተሰብ መሪ ትሆናል አለው። ከዛ ደሚር ምንም አታስብ፣ ምንም አታስብ ይላል። ሽጉጡን ካልጋ ላይ እያነሳ አባቱን የሆን ነገር ለማድረግ እያሰበን ያለው ክብሩ አንተ ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ሁ ተመልካቾች ቅጠል ቲቪ የዩትዩብ ቻናል ዘውድ የሚሰኘ ተከታታይ የቱርክ ድራማ በዚሁ መ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እናው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁን እንድትቆዩ በትህትና የሚጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን